እንደው ለዝች ቆንጆ ስንት ላይክ እስኪ ይገባታል? ስንት ላይክ ይገባታል? ለሀይሚ ማለት ነውና ምርጥ ቪዲዮ ለቃለች። በራሷ ቲክቶክ ማለት ነው። ገብታችሁ እስኪ አንድ ሚሊዮን አስገባት ላይክ ማለት ነው። አታብሩ በጣም ለው ዘፈኑን እንዴት ነው የምታገኙ? ከየት ከየት ከየት ነው? ዛሬ ደግሞ በተወዳጁ በቴዲ አፍሮ መታለች ማለት ነው እና ምርጥ አርጋ ነው እየተጫወተችው ያለችው ያምለኔ ያምለኔ እያለች ነው እና ያችም ለእኔ እሷም ለእኔ እንግዳ እንግዴ እያለች ነው መዘፈን። ብቻ ግን ትናንትናም የዘፈነችውን አይታችኋል እና ዛሬም እንግዲህ ደስ የሚል ዘፈን ነው የዘፈነች የመጣችው። ማለት እንዴት ነው የምታምረው! እንዴ ቡታጅራ ግን እንዴት ነው ረረረረ የምሬን ነው የምላችሁ። እና ቡታጅራ በጣም ነው የሚመቻት ሀይሚ ማለት ነው። ቡራም ደና ነው ግን ስራ ስለበዛበት ነው መሰለሱ ትንሽ ጭው ብሏል። ትናንትና እያየሁት ነበር ፎቶ ላይ ማለት ነው። ካሜሮ ይሁን አይደን ነው በሀብትሽ ቤት የተለቀቀው ፎቶ ማለት ነው። እና የው ስራ ከላይ ከታች እያለ ስለሆነ የወንድሙ ሰርክ ስለሆነ ማለት ነው ሀይሚ በቃ ቡታጅራ ማለት ነው። የመሬን ነው የምላችሁና፣ እንኮይ እንኮይ ታቀላችሁ አይደል? በቃ እንዴት ነው ወለል ማለት ነው። በጣም ነው ያማርባት። ፈጣሪ ይጠብቅሽ ከሰው ዓይን። የመሬን ነው የምላችሁ፣ በጣም ነው የምታምረው፣ በጣም ማለት ነው። ቀሚስ ደግሞ በጣም ነው የሚያምርባት፣ በጣም ነው የምታምረው። የመሬን ነው የምላችሁና፣ እኔማ አምስት ስድስት ቻናል ቢኖረኝ ማለት ነው፣ በዛ ነው የምፖስታት። ጠቅላላ አለሙ በሙሉ እሷ እንዲያየት ማለት ነውና እስማ ሀይሚ እንግዲህ ዋት እየቀወጠችው መታለች። እና ሰላም ሰላም ቤተሰብ እንዴት ናችኋለሁ ሰላማችሁ ይዛ ብያላችሁ በት እያልኩኝ አጠር ባለች ቪዲዮ ነው ሀይሚ እየመታለች ለማለት ነው በዚህ እንኳን የመጣሁት ማለት ነው። እና በጣም ነው የምታምረው በጣም ከሚባለው በላይ ማለት ነው። እና ኬክ ሆናለች። ቦታጅራ እንግዲህ እንዴት እንደተመቻት እዩት። የምር እንዴት እንደተመቻት ማለት ነው። እንዴ እዛ ብትሆን ቦታጅራ እኔ አላውቅም ማለት ነው የምር በቃ እኔ እንጃ። ፍሪደምም ሁሉ ነገርም ያው አለ አይደለ፣ ቤተሰብ ጋም ስለሆነች ይመስለኛል። ብቻ እና ብቻ ብዙ ነገር ሴፍቲ ያለው ወታጅራና በጣም ና ያማረባት በጣም ማለት ነው። ዛሬ እንግዲህ በአዲስ አበባ ይመጣሉ ብዬ አስባለሁ። በሷ ቤት ስለ ሰርጉ ቪዲዮ ይለቃሉ ብዬ አስባለሁ። ምክንያቱም በወንድሙም ምንም ነገር አልተለቀቀም፣ በመላኩ ማለት ነው። እና ትናንትና መላኩ እንግዲህ ትንሽ ጉራን አስጨንቀውታል። የሀይሚ ብድር ተመልሷል ማለት ነው። እና ሀብቶች እንግዲህ አልተቻለም። የሀይሚን ብድር መልሷል ማለት ነውና ዛሬ እንግዲህ ይመጣሉ እያስባለሁ በሀይሚ ቤት ወይ በውራ ቤት ቪዲዮ ይለቀቃል። አይ ቲንክ በሀይሚ ቤት ነው የሚለቀቀው። ለምን የሀይሚ ቆየት ብሏል ማለት ነውእና ደግሞ ሁለት መቶ ልትገባ ነውእና ቪዲዮን ሼር አድርጎላት የምር እኔማ ሁሌ አንኩ ሼር ማረግላት ግን ምን ዋጋ አለው የኔ ሰብስክራይቡ ትንሽ ስለሆነ ያን ያክል አይደለምና እንግዲህ ብቻ በቅርቡ 200 ሺ ትገባለች እርግጠኛ ነኝ 189 ልትገባ ነው ስንት ነው የሚቀራት ትንሽ ነው የሚቀራት ወራ ራሱ አስገቧት ብሏለኝ ያው ሰርፕራይዝም ስላላት ማለት ነው እና እና እንግዲህ እምር ድምቅ ብላ እንግዲህ ዛሬ እየዘፈነች መታለች ያችም ለእኔ አንቺም ለእኔ እንግዳ ነኝ እያለች እንግዲህ እንግዳ ነኝ በሚለው ብዙ አስተያየት እየተሰጣት ነው። እኔ እንግዳ ነኝ አስገቢኝ የሚሉ አሉ። እና በሳቅ እየሞትኩ ነው በረሮብ ላይ ላይ ማለት ነው። እና ሀይሚ አልተቻለችም። ዘፈኑን ከየት ከየት እንደምታ ማለት ሟች እንደምታደርገው ነው የምትገርመኝ። እየቴዲ አፍሮ ነው የዛሬው ያለበት ማለት ነው። እና የተወዳጁ ማለት ነው እና መታለች ዛሬ ቪዲዮ ይለቀቃል። ቪዲዮውን ሼር አድርጉ። ከዚህ በኋላ አንድ ቪዲዮ ቢለቀቅ 200 ሺ ትገባለች ብዬ አስባለሁ። ለምን ትንሽ ነው የሚቀራት ሀይሚ ማለት ነው። የምሬን ነው የምላችሁ። ብዙ ቦታ ሼር ቢደረግ ይገባል፣ በቃ 200 ሺ። ከዛ በቃ እንዴት ነው? ይከበርላታል፣ ደስ ይላታል፣ 200 ሺ ስትገባ ማለት ነውና ብቻ ይገባታል። የምር እኔ ከምለው በላይ ማለት ነው። በቃ ብዙ ጊዜ ስለምን ብዙ ማውራት አልፈልግምና አስገቧት ሁለት መቶ ሺ ሼር አድርጉላት። እስኪ ላይ ለጓደኞቻችሁም ሸር ብታደርጉ እኮ እነዛ ደግሞ ሸር ያደርጋሉ ማለት ነው። እኔ በምችለው አቅም እንግዲህ አራባለሁ ማለት ነው እና ብቻ እንግዲህ ዛሬ እየቀወጠችው መታለች እና በቃ ትናንትናም የሰማነው ዜና ደስ ብሎኛል ማለት ነው። ልነግራችሁ አልችልም እና ቤተሰቦቹ የቡራ ቤተሰቦች ደግሞ ሀይሚዬን በጣም ነው የሚወዷት፣ በጣም ነው የሚያከብራት ምርጥ ቤተሰብ ከምርጥ ቤተሰብ የሀይሚ ቤተሰብም የቡራ ቤተሰብም ሁላቸውም ምርጥ ናቸው እና ምርጥ ግቢ ነው የሚሆነው ያስባለው። እና ደስ የሚሉ ስነ ስርት ያላቸው ትናንት ሶስት ወንድማማች አያቸኋቸዋል። መላኩ ማለት ነው እኔ መላኩ ያሳቀኝ ማለት ነው። እና እድሌ ነው እኔ ከብረት ድስት እንኳን አጥንታ አይወጣልኝም ያለው እኔ መቼም አደረሰውም ና በሳቅ ነው የሞትኩት የወሬ ነው እውላቸው እና እንግዲህ ትናንትና የጉራ ትንሽ ያጨልለውታል ለጉራ እንግዲህ ሰሞኑን፣ እንግዲህ እንዴት ነው ጽናቱን ይስጠው ማለት ነው። በፕራንግ እየጨለለ ነው። ዛሬ በአዲስ ቪዲዮ ጣብቆ ስበውበት ቆልፈውታል ማለት ነው። ስለዚህ የሀይሚና የብሩክን የፍቅር ግንኙነት ለመለያየት የምንፈልግ ሰዎች ቁልፉን መፍቻውን አናገኘውም ማለት ነው። ተቆልፏል የምር ነው የምላችሁ እና ደስ ብሎኛል። ትናንት መላኩ በተናገረው የምሬን ነው የምላችሁ ብዙ ቦታ እንደምን እየፖስተትኩት ነበር፣ እሷን ፓርት ቆርጬ ማለት ነው። እና ምክንያቱም የሚያውቁ ያውቁታል ማለት ሀይሚና ቡራ ምን ላይ እንዳሉ፣ ምንና ምን እንደሆኑ፣ ምን አይነት ጉዞዎችን እየተጓዙ እንደሆነ፣ ምን አይነት እቅድ እንዳላቸው አብዛኛው የጨረቃ ቤተሰብ ያውቃል። ግን እንዴት ነው፣ በጣም ብዙ ግርግር የሚፈጥሩ አሉ። ደግሞ ሁለታቸውን ለመለያየት በሁለታቸው መሃል የሚገቡ በተለይ ደግሞ የቡራን ፎቶ ፎቶሾፕ እንዴት ነው፣ ኢዲቲንግ ነው እንጂ ኢዲቲንግ እያደረጉ ስሙ አመኔ ማ የምር ነው ምላችሁ። ቲክቶክ በቃ እኔ እንጃ እንዴት ነው የሚያደርጋችሁ። የምር በቃ እንዴት አድርገው ነው ኢት የሚያደርጉት? የቦራ ፎቶ እና አንዲት እህት ያለሽ የቦራ ፎቶ እና የእሷ ፎቶ ማለት ነው ኤዲት አድርገው ሲገናኙ፣ ሰላም ሲባባሉ ምናምን ምናምን አክት ማለት ነው ኤዲት ነው ይገባኛል ግን የኔ እናት ወደ ራስሽ ተመለሽ። ለምን ጊዜሽን ትጨርሻለሽ? ኢቨን ለፎሎ እንኳን ቢሆን ጥሩ ነገር ከሰራሽ ወይም ሀይሚና ቦራን በጣም ነው የምወዳቸው ብለሽ ስራቸውን ስለ ስራቸው ካደነቅሽ በጣም ብዙ ሰው ፎሎ ያደርግሻል። እና በእንደዚህ አይነት ነገር ባትደክሚ በጣም ብዙ ሰው እየተቃወማት ነው እውነት ለመናገር። እና በቃ ቦራ የኔ ነው ብላ ነው እንግዲህ የምታስበው እና በጣም በኢዲቲንግ በጣም ነው መከራዋ ነው የምታይ ብዙ ጊዜ ነው ማየት። እና ብቻ ብዙዎቹ ግን እየተመለሱ ነው ተስፋ እየቆረጡ እንዴ! እንዴት ነው የራሳችን ባልሆነ ነገር ላይ ጊዜያችንን የምንገድል? እንዴ! ምንድን ነው ይሄ? እኮ አንድም ኃጢያት ነው፣ ሁለተኛ ደግሞ የእኛ ባልሆነ ላይ መድከም ጊዜን ማባከን ነው። ስለዚህ ሀይሚ የቡራ ብቻ ናት ቡራ ደግሞ የሀይሚ ብቻ ነው ብሎ በቤተሰብ ታላቅ ወንድሙ መላኩ በአራት ነጥብ ዘግቷል። ይሄ ሚስጥር ደግሞ የወጣው ማለት ነው ቤተሰብ ከሚያወራው አንጻር ነው። ስለዚህ እኛ የምንጠብቅ ከሀብትሽ ቀጥሎ የሀይሚን እና የቦራን ሰርጋቸውን ብቻ ነው። ትናንት መላኩ ብለዋል። እኔ ቦታ ይዤ ነበር፣ ይኸው ቦታ ለቅቅ ያለው ከእኔ ቀጥሎ ሀብትሽ ነው። ከሀብትሽ ቀጥሎ ደግሞ ቦራ ነው ብሩክ ነው ብሎ ተናግሯል። እና ደስ ብሎኛል። የምሬን ነው።